ታሪካዊ ዳር አለው፣ ፖለቲካ ዳር አለው፣ ጀስቲፊኬሽን አለው። ጂኦግራፊካል ደግሞ ያልክ እንደሆነ በጣም ቅርብ ንን ራሱ ራሱ የምናያው እኮ አሁንም እቺ 60 ኪሎ ሜትሯ እኮ ኮሎኒያሊዝም ያመጣው ነው። ኢትዮጵያን እንደ ቀፎ እንደ ማውጣት እንደ ጥለት ቀፈ የማውጣት ሁኔታ እኮ ነው ያለው። እንግዲህ በበርሊን ኮንግረስ ስብሰባ ላይ ይህ አካባቢ አፍሪካ ቀን ለሦስቱ ሀገራት በትኩረት ሲሰጥ ለእንግሊዝ ያው በርበራ ላይ አቋቋሙ ሱዳን ላይ ያሉ ግብጽም ነበሩ። በነገራችን ላይ ቀደም ሲል ፈረንሳይ ያለች ቴፊያይን ኋላ ጅቡቲ ተባሉ ሲመሰርቱ ጣሊያንም ኢትዮጵያ ሲሰጥ 1890 ላይ ከ1890 ድረስ ለምሳሌ 1977 ጅቡቲ እንደሌለ ሁሉ እስከ 1890 ኤርትራ የሚባል ሀገር የለም። ባህረ ነጋሽ ትግርኛም ብለው በአማርኛም ብለው አሉላም እስከ መጨረሻው ገዢው ባህረ ነጋሽ ነው የሚባለው። እንግዲህ ይሄ እንደ ስፌር ኦፍ ኢንፍሉንስ ለጣሊያን ሲሰጥ ቀፈው ቀርፈው አውጥተው ኮሎኒያል አስተዳደር ሲመሰርቱ ከምጽዋ ወደ ላይ ወደ አስመራ መጥተው ርዕሰ ከተማውን አስመራ ኮሎኒያል ካፒታል ሲቲ አደረጉ። ከዛም በደም ሲሪየስ ሊተቀምጠው የጣልያን ካቢኔ ፓርላማውን በሚያውቀው ሁኔታ ማን እን በለው ብለው ነው የተነጋገሩበት። ስም እንስጠው እንደ ባፕቲዝም እንደ ክርስትና ማለት ነው። ስለዚህ ሁለቱ ትልልቅ ስሞች የመጡት አንዱ ሀሳብ የቀረበው ሳባ እን በለው ለምን ሳባ ኩን ኦፍ ሺባ ኢትዮጵያ ሌጀንድ ዋለች። ለምን ሳባ አንድ ሎ ሜን ተሪቶሪ ሌላ መጣ ሐሳብ፣ ኤሪትሪያ አንበለው። ለምን ኤሪትሪያ ሬድ ሲ ማለት በግሪክኛ ኤሪትሪዮስ ኤሪትሪያን ሲ ነው የሚባለው። በሬድ ሲ ላይ ወሰኑ። ከዛን ቀንና ከዛ ኮሎኒያል አስተዳደር ጀምሮ እንግዲህ ኤርትራ ለብትል ተገቢ ነው ትክክል ነው። ከዛ በፊት ግን የሌለ ነገር ነው። ስለዚህ አሁን መጽሐፍ ላይ በስህተት የሚጻፈው ልክ ኤርትራ ሺ ዓመት ሁለት ሺ ዓመት ኤርትራ የሚባለ ሀገርና ህዝብ እንዳለ ተቆጥሮ ይሄ ስህተት ይመስለኛል።